መንታ መንገድ ከሚለው ታሪክ ክፍል አስር ከሀያት ጋር ከታረቅንና ለመጋባት ከወሰንን በኋላ በአራታችን መካከል የነበረው የቀድሞ የጓደኝነት መንፈስ ተመለሰ። ከሀያት ጋር ኒካህ ለማሰር መወሰኔን ቀድሜ ደውዬ የነገርኩት ለሰይድ ነበር፣ ለልብ ጓደኛዬ። የእውነት እኔ ሳይሆን እሱ የሚያገባ ያህል ነበር የተደሰተው። በነገራችን ላይ እህቶቼ መሬም እና ኤስራ ከኔ ጋር ያላቸው ቅርበት ጨምሯል። ቢያንስ በሳምንት ሶስት ቀን ይደውሉልኛል። የሀያት እህት መግፌራ ደወለችና የክፍለ ዘመኑን ምርጥ ውሳኔ ነው የወሰንከው አለችኝ እየሳቀች። እሷም እንደ እህቷ ፍልቅልቅ ናት። የእህት ሽምባል እንዲህ ነው የምታናግረው፣ አክብሬኝ እንጂ አልኳት እየሳኩ። በውሳኔያችን በጣም መደሰቷን ነግራኝ አንዳንድ ነገሮችን አወራን። እኔ የመጀመሪያ ስራ ብዬ ያቀድኩት እህቶችን ከሀዩ ጋር ማስተዋወቅ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበሯችሁ የቻናሌ ቤተሰቦች፣ ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋ ይሁን። እነሱ ከወደዷት እናቴ ላይ በጣም ተጽዕኖ ይፈጥራሉ። ለነገሩ ከእናቴ ጋር ቀረቤታም ስለሌለኝ እነሱ ቢጨርሱልኝ ይሻላል። ለእህቶቼ ውሳኔን ነግሬ የሀያትን ፎቶ ባይበር ላይ ላኩላቸው። በፎቶ ወደዋት ሊሞቱ ምንም አልቀራቸውም። ስልኳን ሰጥቻቸው ተዋወቋት፣ በውሳኔያችን መደሰታቸውንም ነገሯት። ይህች የደስታና የሀዘን መገለጫ በመንግስታት ብቻ ሳይሆን በግለሰብም ደረጃ አለች። ከእህቶቼ ጋር በደንብ ካስተዋወቅኳት በኋላ ለአባቴ ደውዬ የነገርኩት አባዬ ኒካህ ማሰርፍ ደስ ይለኛል ግን የልጅቷን መልክ ብቻ አይተህ ከሆነ አይሆንም አለኝ በሱ የደረሰው በእኔ እንዳይደገም ብሎ ይመስለኛል እናቴ ቆንጆ ናት ግን ምንም ስርዓት የላትም ይኸው ህይወቱን ሙሉ ስታቆስለውና ሲደበድባታለች ከዚህ ቀደምም ወደፊት ሳገባ ስነ ምግባሯ ያማረ ሴት እንዲመርጥ መክሮኝ ያውቃል። እኔም ከሀዩ ጋር ያለንን ቅርበት፣ ስነ ስርዓቷን፣ ሃይማኖቷ ላይ ያላትን እውቀት ስነግረው እንዲዛ ከሆነች መህር ጥሎሽ አንድ ሚሊየን ብር ብትጠይቅህ ደስ እያለኝ ነው እሰጥሃለሁ አለኝ። አባቴ ስልኳን ወስዶ ሀያትን አወራት። የሀያት ቤተሰቦችም ደውለው ብዙ ነገር አወሩኝ። እንግዲህ መተጫጨቱ ተጧጡፏል። እናቴ ቅር እንዳይላት ብዬ ደወልኩና ኒካህ ለማሰር ማሰብ የነገርኳት ልጅቷ ከየት ናት አለችኝ አስቀድማ። ሰው አሁን ብሄር ላይ ምን እንዲህ ያጣድፈዋል? ድሮም እኮ እናቴ ሸሯ ይቀድማል። ግን ደስ የሚለው የሀዩ ቤተሰቦችና የእናቴ ብሄር ተመሳሳይ ነበር፣ እንጅማ አይሆንም ብላ ቀውጢን ትፈጥር ነበር አዲስ አበባ ታድጎ እንዴት ብሄር እንደ ዋና መስፈርት ይታያል? ድድብና ነው። የሀዩና የእኔ ቤተሰቦች እነ ሀያት ቤት ተገናኝተው ጉዳዩ ላይ መከሩበት። ኒካህ ልክ ሴሚስተር አልቆ በመጣን በሳምንቱ እንድደረግና ትምህርታችንን እስከምንጨርስ በየቤታችን እንድንኖር ወሰኑ። ይህ ሁሉ ነገር ሲካሄድ እኔና ሀዩ ባህር ዳር ነን። ውሳኔያቸውን ስንሰማ ትዳር ምን ያህል ቤተሰብ የበላይ ጠባቂ ሆኖ ሲደገፈው ደስ እንደሚል ተረዳን። ምን አለ ሁሉም በስሜት ተቃጥሎ ፍቅረኛ የሚሉትን የዝሙት መንደርደሪያ ላይ ከሚቆምና ቁልቁል ተንደርድሮ ዝሙት ውስጥ ከሚዘፈቅ ቤተሰብ አጋብቶ ራሳቸውን ሲችሉ አብረው መኖር እንዲጀምሩ ቢያደርግ ማህበራዊ ቀውሱን በጣም መቀነስ ይቻል ነበር። አሁን እኔና ሀዩ ፈተና ጨርሰን ወደ ሸገር ስንመለስ ኒካህ እናስራለን። ይሄ ማለት ሀዩ ሚስት የሆነች ማለት ነው። ኒካህ ከታሰረ በኋላ ብስማት አልያም ብተኛት ዝሙተኛ አይደለሁም፣ ሚስቴ ነች። ግን በቤተሰቦቻችን ውሳኔ መሰረት ትምህርት እስከምንጨርስ የምኖረው የምንኖረው በየቤታችን ነው። ራሄል የሀያትና የኔ ጉዳይ መስመር ሲይዝ ዘወትር ካልተነጠፍልንልሽ ከሚሏት ወንዶች አንድ ጨዋ የሆነ እስክንድር የሚባል የእነሱ ቸርች ልጅ ጋር የፍቅር ግንኙነት ጀመረች። ከጎኗ የሲጋራ ባኮ አውጥቶ አንዱን የመምዘዝ ያህል ነበር ያቀለለችው። ድሮ ምንም ብላ እንጂ እንኳን የእሱ ልትባል ቀርቶ አብሯ ስለቆመ የአደም ዘር በሙሉ የሚኮራባት አይነት ውብ ልጅ ነች። በእርግጥ ትንሽ ውጥረቷን ለማርገብ እንዲረዳት ብላ እንጂ ልጁን አፍቅረው አይደለም። እስክንድር የጓደኝነት ክበባችን ውስጥ ሲጨመር አምስት ሆነን። እስክንድር ተጫዋች ነው። እኔ በጣም ተመችቶኛል። ኢኮኖሚክስ የሚያጠና የሸገር ልጅ ነው። ፈተና እንዳለቀ ወደ አዲስ ለመመለስ ተነሳን። እንደተለመደው ሀጅራ ወደ ኮንበልሻ በጠዋት ሄደች። እኔ ሀዩ፣ ሬቾና እስክንድር ደግሞ አራት ሰዓት አካባቢ ወደ አዲስ አበባ በረረን። በረራው እንዴት ተጀመረ? ሀዩ ወደኔ ዞር አለችና ለኒካህ አንድ ሳምንት አብሮ መኖር ለመጀመር አንድ ዓመት ከአንድ ሴሚስተር ቀረን አለችኝ። ገና ከአሁን ቀን መቁጠር መጀመሯ አሳቀኝ። ነገ ዓይንህ ይበራል ቢላል ዛሬን እንዴት አድሬ እንዳለው አይነሰውር ሆነችብኝ። አዲስ አበባ በገባን በሳምንቱ እሁድ ቀን የኒካህ ዝግጅቱ እንዲደረግ ተወሰነ። እኛ ቤት የድግሱ ዝግጅት ሰርግ ነው የሚመስለው። ሞቅ አድርገውታል። ገና ቅዳሜው ድንኳን ደንኩነዋል። ሴቶቹ ቤት ውስጥ ግጥም እየገጠሙ ከበሮ እየመቱ ጭፈራውን ያስነኩታል። ሴቶቹ የሚገጥሙት ግጥም ብዙውን እኔን የሚያሞግስ ነበር። ከሰሄድ ጋር ከሚጨፍሩበት ክፍል አጠገብ ትንሽ ቆመን ሰማናቸው። መሪም ታወጣለች ሌሎቹ ይቀበላሉ። የወንድ ልጅ ሱሪ ያልቃል ከጉልበቱ፣ አክረሜን አትንኩት አንድ ነው ለእናቱ፣ እንጀራውን ጋግሮ በስሱ በስሱ አክሮ እና ሀዩ እንዲጎራረሱ ይላሉ። በየመሀሉ ከበሮ ይደለቃል። ዜማቸው ቀልብን ይገዛል። የሚሏቸው ግጥሞች እኔን ከማሞገስ ባለፈው ላላገቡት መልእክት የሚያስተላልፍ ነበር። እስራ እያወጣች ሌሎቹ እየተቀበሉ በፌስቡክ በዋትሳፕ ከምትጀናጀናት ምትወዳት ከሆነ ኒካህ ሰርላት። ፈገግ አልኩና ሰይዶ እኔ እንግዲህ ላገባ ነው። ይሄ ላንተ ይመስላል። ምትጀናጀናት ካለች መክረውሃል አልኩት። እኔ ከሰይድ ጋር ለኒካህ ቀን የሚያስፈልጉኝን አልባሳት ገዛዝቼ ጨርሻለሁ። በተለምዶ ሙሽራው የኒካህ ቀን ሙሽራዋን ወደ ቤቱ የማይወስዳት ከሆነና ከዛ በኋላ በሰርግ ሊወስዳት ካሰበ ሙሽራዋ በኒካሀ ቀን ወደ ወንድ ቤት አትሄድም። እኛ ጋር ግን አባዬ ድግስ ስለ ደገሰና እንዲደምቅ ስለፈለገ ሀያት መታ ትንሽ ድግሱን እንዲታሞቅ እንድትመለስ አባቴ ከቤተሰቦቿ ጋር ተስማምቷል። ኒካሁ ነገ ሊሆን ቅዳሜ ማታ ሁለት አሮጊቶች ድንኳን ውስጥ ቁጭ ብለው ያወራሉ። እኔ በድንኳኑ ጀርባ በኩል ነኝ። አያዩኝም። ቆይ ልጁ መች ከ20 ዓመት ዘለለና ነው ለጋብቻ ብቻ ያስሮጠው? አለች አንዷ ሴትዮ። ምን የዛሬ ልጆች ገና ቂጣቸውን ሳይጠርጉ ነው ሚስት ማለት የሚጀምሩት፣ አለች ሁለተኛው አሮጊት። ሳላስባንን በድንኳኑ በር በኩል ያለፍኩ። አሮጊቶቹ እነማን ማን እንደሆኑ ተመለከትኩ። የአንዷ ልጅ ሳታገባ አንጠልጥላ ይዛባት መጥታ አሮጊቷ እያሳደጉ እንደሆነ መሬም ነግራኝ ነበር። ታዲያ ምን ታድርግ ታዲያ ምን ታድርግ? ትዳርን እንዲህ ቅዥት አድርጋ የምታሳይ እናት ካለቻት ሌላ አማራጭ መፈለጉ አይቀሬ ነው። ውድና የተከበራችሁ የቻናል ቤተሰቦች ክፍል ዘጠ አስር እዚህ ድረስ አምቤላችኋለሁ በ ክፍል 11 ላይ አብሬ የምጨርሰው ይሆናል። ከተመቻቹ ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየት ካለ ኮሜንት